ኢትዮጵያ ከተሞች የተጀመረው የኮሪደር ልማት ክስ ቀረበበትና የውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም ሲሉ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ተናገሩ። በምስራቅ ቦረና ዞን ጉሜ ኦልዳሎ ወረዳ 13 የመንግሥት ሠራተኞች መታገታቸው ተሰማ። ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ተክሌ ስላሉት ነገርም ይዘን ቀርበናል። ትንሿ ሀገር ጅቡቲ የሰነድ አልባ ስደተኞችን አፈሳ ጀመረች። ወጣቱ መሪ ኢብራሂም ተራውሬ ቃል የተገባላቸው ነገርስ ምንድን ነው? ብዙ አድናቆትስ ያተረፉበት ምንድን ነው? ስለ የተናገሩት ዓለምንስ ያስገረመው ነገር ምንድን ነው? ስለዚህም ጠቅለል ያለ ዜና ይዘን ቀርበናል። አሜሪካ ሀገር ሜክሲኮ ጎግልን የራሴ የሆነውን የሜክሲኮ ባህር ሰላጤ የአሜሪካ ባህር ሰላጤ እያለ በጎግል ካርታ ላይ እየተጠቀመ ነው በማለት ክስ መመስረቷን አስታወቀች። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ ለዕለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ በኢትዮጵያ ከተሞች የተጀመረው የኮሪደር ልማት ክስ ቀረበበት። አምኒስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰው የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ ሰብአዊና ሰዎች መብቶች 83ኛ ጉባኤ ላይ ትናንት ማቅረቡን ይታወቃል። የኮሪደር ልማቱ በሰብአዊ መብቶች ላይ ባደረሰው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ አምኒስቲ ጠይቋል። አምኒስቲ መንግስት ለኮሪደር ልማት ተፈናቃዮች ምትክ ቦታ፣ መኖሪያ ቤቶች እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ ይፋ እንዲጠይቅም ጥሪ አድርጓል። ውቅና ውጭ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም ሲል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ከእውቅና ውጭ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛ ተግባር ነው ሲል ሰሞኑን ባወጣው መግለጫ አሳሰበ። በምንም መንገድ ተቀባይነት የለም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆንም ከማንኛውም ሀይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ በሆነ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ፣ ነገር ግን ስትራቴጂው አላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይ መንግስት አልባ ሆኖ ስጋት እንዲነግስ የሚያደርግ ክልሉን እንደ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ክልል ጊዜያዊ አስተዳደር እንደ አይነቱ ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲልም አስጠንቅቋል። ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለምዕራብ ሀገሮች መልስ ሰጡ። ይህም ያሉት በማንኪያ መመገብ የለብንም፣ በራሳችን እንችለን ለመኖር ህዝባችንን ምግብ ዋስትና ለመስጠት እንፈልጋለን ሲሉ ተናግረዋል። የኤርትራው ፕሬዝዳንት የምዕራቡ ዓለም የቅኝ ገዥ ኃይሎች በተለይ በቅርቡ በእብራሂም ትራኦሬ በአሜሪካ ሰኔት ላይ ክስ የመሰረቱት የአሜሪካው ጄኔራል ሚካኤል ላንግሌ የመንግስት ማዕድን ሀብት ለመቆጣጠርና ለመዝረፍ እየበዘበዙ መሆናቸውም ተናግረዋል። በተራበ ሆድ ግድ የማይሰጠው ምዕራባዊ ሀያላን ሀገራት በአፍሪካ ነጻ ናፋቂ መሪ ሲነሳ አይወዱም፣ ከቻሉ በሴራ ካልቻሉበት ጉልበትን ለማውረድ ይነሳሉ ሲሉም ተናግረዋል። ለዛ ነው የቡርኪና ፋሶ ወጣት መሪ ልክ እንደሳንካራ ሳንካራ ለማጥፋት የተነሱት ምክንያት አፍሪካ በእነሱ ላይ ጥገኛ ሆና የምግብ ተመጽዋች እንዲትሆን ስለሚፈልጉ ነው ብለዋል። በማንኪያ መመገብ የለብንም፣ በራሳችን እንችለን ለመኖር ለህዝባችን ምግብ ዋስትና ለመስረጥ መትጋት ያስፈልገናል ሲሉ፣ ይህ የእኛ ኃላፊነት ነው እኛ ማድረግ ያለብንን እንደ ሀገር ጠንክረን መስራት የምግብ ፍጆታችንን ማሟላት ስላለብን ነው ሲሉ አብራርተዋል። ምዕራብ ዓለም የቀኝ ገዢ ኃይሎች በተለይ አሜሪካና አጋሮቿ ምዕራባውያን በዕዳ ጫና የየራሳችንን ፍላጎት የጫኑበት ማንነት ተለቃልቀን በሁለት እግሮቻችን ለመቆም ብቸኛ መፍትሄ ከስንዴ ፖለቲካ በመላቀቅ የምግብ ዋስትናና የኢኮኖሚ ራሳችንን መቻል ያስፈልገናል ሲሉ ተናግረዋል። በምስራቅ ቦረና ዞን ጉሜ ኤልዳኖ ወረዳ 13ቱ የመንግስት ሰራተኞች መታገታቸው ተሰማ። የወረዳው አስተዳደር አቶ ዳዮ ዳባ እንደተናገሩት ሐሙስ ጠዋት ላይ የኦሮሞ ነፃነት ሰራዊት የተባሉ ታጣቂዎች በወረዳው ገብተው 18 ሰዎች አግተው ወስደዋል ብለዋል። ከእነዚህ መካከል 13ቱ የመንግስት ሰራተኛ መሆናቸውን አስረድተዋል። የመንግስት ሰራተኞቹ ከስራ ጉዳይ ከነገሌ ቦረና የመጡ መሆናቸውን የገለጹት አስተዳዳሪው እገታ የተፈጸመው በመኪና በሚጓዙበት ወቅት መሆኑን ጠቅሰዋል። ከታገቱት ውስጥ አንድ ባለስልጣን እንደሌለበት ገልጸው የመንግስት ሰራተኛ ኑሯቸውን ለማሸነፍ የሚሰሩ እንጂ የፖለቲካ ጋ ምንም አይነት ግንኙነት የሌላቸውም ብለዋል። አስተዳዳሪው ከዚህ ቀደምም የኦነግ ሰራዊት ታጣቂዎች በወረዳው ውስጥ እገታ እንዲፈጽሙ ገንዘብ እየተቀበሉ እንደሚለቀቁ አስረድተዋል። ይህኛውም እገታ የፈጸሙት እነዚህ ታጣቂ መሆናቸውን አብራርተው በዚህ እገታ ዙሪያ የኦነግ ሰራዊት እስካሁን የሰጠው ማስተባበያም ሆነ ማረጋገጫ የሌለ ቢሆንም በተደጋጋሚ የሚፈጸመው መሰል እገታዎች እጁ እንደሌለበት ሲናገር መቆየቱ ይታወሳል ሲል ቢቢሲ አፋን ኦሮሞ ዘግቧል። ጅቡቲ ሰነድ አልባ ስደተኞችን አፈሳ ጀመረች። የጅቡቲ ፖሊስ ትናንት ምሽት ባወጣው መግለጫ ከቀናት በፊት የተሰጠ የሰነድ አልባ ስደተኞች ሀገር እንደወጥ የጊዜ ገደብ ማብቃቱን ተከትሎ ትናንት ጠዋት መጠነ ሰፊ የሆነ አፈሳ መጀመሩን አስታውቋል። ፖሊስ በተለይ አደገኛ እጽ ዝውውር በበዛባቸው ህገው ስደተኞች በብዛት የሚገኙበት አካባቢ በድሮኖች በመታገዝ አፈሳ መጀመሩን ገልጿል። በመጀመሪያው የአፈሳ ምዕራፍ ላይ 100 የሚጠጉ ስደተኞች የተያዙ ሲሆን በነጋዴ እስር ቤት የሰነድ ማጣራት እየተደረገባቸው መሆኑን ፖሊስ ገልጿል። አስፈላጊውን ማጣራት ከተጠናቀቀ በኋላ ወደ ድንበር በማጓጓዝ ከሀገር የማስወጣ ስራ እንደሚከናወን አስታውቀዋል። ፖሊስ ቀነ ገደቡን ያላከበሩ ሰነድ አልባ ነዋሪዎች አሁንም በፍቃዳቸው እንዲወጡ ያሳሰበ ሲሆን፣ የአፈሳ ዘመቻው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል አስታውቋል። በአፈሳ ምን ያህል ኢትዮጵያ እንደተያዙ እስካሁን የታወቀ ነገር የለም። በኢትዮጵያ መንግስትም በዚህ ጉዳይ እስካሁን ምንም ማስተያየት አልሰጠም። ወጣቱ የአፍሪካው መሪ ኢብራሂም ትራውሬ በአንድ ወቅት ከተናገረው የተወሰደው እንዲህል ነበር። አውሮፓንያ በየአመቱ የሚያወጡት ፋይናንሻል ሪፖርት ላይ ናይጄሪያን ደሀገር ናት ይሎታል። ማሊ ደሀገር ናት ያላሉት፣ ኒጀር ደሀገር ናት ይላሉ። የእኛ ሀገር ቡርኪና ፋሶውን መጨረሻ ደረጃ ላይ ናት እሺ ይሁን። እንደሚሉት ከሆነ ደሃ ሀገር ከሆነ ለምን ሀገራችንን ለቀው አይወጡም? እንደዚህ ምን ይሰራሉ? ኒጀር በተመለከተ የአውሮፓ ሀገር ላለፉት ሀያ ዓመታት ዩራኒየም ማዕድኗን ወስደው ሀይል ያመነጫሉ። በፓሪስ መብራት ጠፍቶ አያውቅም ይላሉ። ኒጀር ግን ተመልከቱ፣ ጨለማ ውስጥ ጥናት። ይህ ነው እየሆነ ያለው ሲልም አብራርተዋል። ወደ እኛ ሀገር ቡርኪናፋሶ እንምጣ። ወርቅ ለማውጣት በርካታ ቦታዎች ላይ ቁፋሮ ያካሂዳሉ። ነገር ግን ወርቅ የሚያወጡበት ድረስ እንኳ መንገድ ለመሰራት ፈቃደኛ አይደሉም ብለዋል። የእኛ ወርቅ ጭነው ወስደው ራሳቸውን በኢኮኖሚ ማማ ላይ ቀዳሚ ስፍራ ካስቀመጡ በኋላ እኛ ድሃ ነው ይሉናል። ነው እየሆነ ያለው። የእኛ መምጣት እነዚህን ታሪኮች ለመቀየር ነው ሲሉም ተናግረዋል። አሁን ላይ የጸረ ፈረንሳይ እንቅስቃሴ ከቡርኪና ፋሶ አልፎ ጎረቤት ሀገር ማሊ ላይ ተጋብቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የቡርኪናፋሶን ሰራዊት ለማሰልጠን ቃል ገቡ። ሩሲያና ቡርኪናፋሶ በ2023 በጋራ ለመስራት ከገቡ ስምነት በኋላ ከቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሪ አማካኝነት 50 ቡርኪና ፋሶ ወታደሮች እንዲያሰለጥኑላቸው የቀረበውን ጥያቄ መቀበላቸው ተገልጿል። በዚህ ከዘመኑ ጋር የዘመነ ስልጠና ሩሲያ የምታውቅባቸውን ጦርነት ስልቶች፣ በሳይንሳዊ የተደገፉ ቴክኒካዊና ቴክኖሎጂ መሳሪያ አጠቃቅም፣ ግጭት አፈታት መካከል ስልጠናቸው እንደምትሰጥ ቡርኪና ፋሶ ለሚደረግ ምዕራባዊ ጣልቃ ገብነት ማንኛውም ድጋፍ ለማድረግ ዝግጁ መሆኗን ገልጸዋል። ከሰሜኑ ኮሪያ መሪ ኪም ጆንግኡን ለወጣቱ መሪ አጋርነታቸውን ገለጹ። የሰሜኑ ኮሪያ ፕሬዚዳንት ኪም ጆንግኡን ለቡርኪና ፋሶ ላይ የውጭ ጥቃት ከተቃጣባት ለብራሂም ትራውሪ ሙሉ ድጋፏን ለመስጠት ቃል መግባታቸው ታውቋል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሪና ሩሲያና ቡርኪና ፋሶ ተመሳሳይ አመለካከት አላቸው ሲሉም ተነገረ። እብራሂም ተራወሬ ነጻ ባሉ ብዙ ዋልታ ሰዎች ነጻ ሉዋላ እየፈለጉት የሚሆኑበት ዓለም መፍጠር ረገድ ተመሳሳይ አመለካከታ አለን ብለዋል። የቡርኪናፋሶ ፋሶ ፕሬዝዳንት ዛሬ ከሩሲያቻቸው ፑቲን ጋር ይወያያሉ ተብሎ ይጠበቃል። ሁለቱም መሪዎች የቡርኪና ፋሶ ወጣቶችን ማሰልጠን ጀምረው በትምህርት ጉዳዮች ላይ ይወያያሉ። ፑቲንና ተራወሬ የዛሬው ምሽት ውይይት መከላከያ፣ ትምህርት፣ ባለብዙ ዋልታ አለም ላይ እንደሚያተኩር የቡርኪናፋሶ መሪ ገልጸዋል። እብራሂም ሲያብራሩ ብዙ ጎበዝና ብልህ በሳይንስ ጥሩ የሆነ የቡርኪናፋሶ ማሰልጠን ያስፈልጋል። ሀገሪቱን ማሳደግ የሚቻለው በሳይንስ ነው ብለዋል ሲል ፑቲን ከአፍሪካ ዘግቧል። ፈረንሳይ ዩራኒየም ከኒጀር በኪሎ በ0.8 ዶላር ብቻ እየገዛች በኪሎ ወደ 200 ዩሮ በመሸጥ ትልቅ ትርፍ ስታገኝ ቆይታለች። ኒጀር እስካሁን በድህነት ያለች ሀገር ናት ይላሉ። ይህ የኒጀር ዩራኒየም 70% የሚሆነው የፈረንሳይ ኤሌክትሪክ በኒውክለር ማብላሊያ ሲያመነጭ ቆይቷል። ነገር ግን አብዛኛው ኒጀሪያን አስተማማኝ ኃይል ሳይኖራቸው በጨለማ ይኖራሉ። ለብዙ ዓመታት የፈረንሳይ ኩባንያ የኒጀር ዩራኒየም ማዕድንን ማውጫ ኢፍትሐዊ በሆነ ስምምነቶች ተቆጣጥረው በርካሽ ዋጋ ወደ ሀገራቸው ያጓጉዙ ነበር። እንደ አውሮፓ አቆጣጠር በ2023 ኒጀር ቼያኒ መፈንቅለ መንግስት መራ፣ ፕሬዝዳንት ባዙን አስወገደ። እነዚህ አይነት ፍትሐዊ የሌለው ሀብት ብዝበዛ እንዲቆም የጠየቀ የፈረንሳይ ወታደር አባረረ። ኒጀር የራሷ ሀብት እንድትቆጣጠር አደረግ። ይህ ማድረግ ሲጀመር የምዕራቡ ዓለም ጄኔራል ቼያኒ ጨቋኝ መሪ ነው ብለው ፈርጀውታል። ፈረንሳይ በበላይነት የኒጀር ሀብትን በርካሽ ስትበዘብዝና ስትጠቀም መሪዎች ዝም ሲሉ መሪዎች ችግር የለባቸውም። ነገር ግን ኢፍትሐዊ የሆነ የሀብት ብዝበዛ መቆም አለበት ብለዋል። ለሀገራቸው ሲሟገቱ እንደ ጨቋኝ ይታያሉ። ይህ ነው በአፍሪካ እየተፈጸመ ያለውም ሲል ተናግረዋል። ሜክስኮ፣ ጎግል የራሴን የሆነውን ሜክሲኮ ባህር ሰላጤ የአሜሪካ ባህር ሰላጤ እያለ በጉግል ካርታ ላይ እየተጠቀመ ነው በማለት ክስ መመስረቷን አስታወቀች። የሜክሲኮ ፕሬዝዳንት ክላውድ ቢኒያ ቢያውን መንግስታቸው ጎግልን ከዚህ ቀደም ይሄ ስያሜ እንዳይጠቀም አስጠንቅቆ የነበረ ሲሆን ጎግል ምንም ማስተካከያ ባለማድረጉ ወደ ክስ ሂደት ገብተናል ብለዋል። ፕሬዝዳንቷ አክለው እኛ ከአሜሪካ የባህር ዳርቻ አካባቢ ስላለው ባህር ሰላጤው ክፍል የአሜሪካ ባህር ሰላጤ ክፍል መባሉን አንቃወምም፣ ነገር ግን ሙሉ በሙሉ የባህር ሰላጤው ክፍል በአሜሪካ መጠራቷ አንቀበለውም ብለዋል። የአሜሪካው ፕሬዝዳንት ጥር ሀያ በፈረሙት ትዕዛዝ የሜክስኮ ባህር ሰላጤ ክፍል የአሜሪካ ባህር ሰላጤ ተብሎ እንዲቀየር የሚል ትዕዛዝ መፈረማቸው የሚታወስ ነው። ጎግል የካቲት 11 ባህር ሰላጤው ስያሜ በመቀየረው የአሜሪካ ባህር ሰላጤ በማለቱ በካርታው ላይ አስፍሯል ሲል የዘገበው አናዶሉ ነው።